ጤና ይስጥልኝ! የተከበራችሁና የተወዳችሁ የኢትዮኒስ ቤተሰቦች፣ እንደምናላችሁ። የዕለቱ ዜና ውጃችን ነው ጀምሯል። ውድ የኢትዮኒስ ቤተሰቦች፣ የክርስትና እምነት ተከታዮች እንኳን ለብርሃነ ትንሳኤ በሰላም አድረሳችሁ እንላለን። መልካም የፋሲካ በዓል እንዲሆንላችሁ የተመኘን የዕለቱ ዜና ውጃችን ነው ጀምረናል። በቅድሚያም አረስት ዜናዎች ልንገራችሁ፣ አብራችሁ ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ በመቶዎች የሚቆጠሩ ወታደሮች ተገደሉም። በሌላ በኩል አገዛዙ በሸዋ ቀጠና በፈጸሙ የድሮን ጥቃት በርካታ ሰዎች መገደላቸው ታውቋል። ዛሬም የቀጠለው የአገዛዙ የድሮን ቅኝት ነዋሪዎችን ስጋት ላይ ጥሏል። በክልሉ ያለውን ሁኔታ በተመለከተ ሪፖርት አዘጋጅተናል፣ በዝርዝር ዘር እናቀርባለን። የትግራይ ክልል ፕሬዚዳንት ሌትራል ጀኔራል ታደሰ ወረደ በአቶ ጌታቸው ረዳታ ታግደው የነበሩ ወታደራዊ አመራሮችን እግድ አነሱም ሌተራል ጀነራል ታደሰ ወረደ አዲስ ካቢኔ እያዋቀሩ ሲሆን ምክትላቸውና የክልሉን የጸጥታ ቢሮም ሰይመዋል ተብሏል። በዚህም ላይ ዝርዝር አዘጋጅተናል። አዲስ ስታንዳርድ የተሰኘው ሚዲያ ፌዴራል ፖሊስ አዲስ አበባ ወደሚገኘው ቢሮ በመግባት የድርጅቱንና የጋዜጠኞች ንብረት እንደወሰደበት አስታውቋል። ጋዜጠኞቹ ለሰዓታት አፍኖ ወደ ፌዴራል ፖሊስ ወስዶ እንደነበረ የታወቀ ሲሆን በተቋሙ ላይ አገዛዙ የፈጸመው የአፈናና ንብረቶቹ እንዲመለሱለት ጠይቋል። በዝርዝር ነው ያለን ሩሲያ ና ዩክሬን የሰላም ስምነቱ ከባድ ካደረጉ አሜሪካ እንደማታሸማግላቸው ትራምፕ ተናገሩም። በሩሲያ ና በዩክሬን መካከል ተጨማሪ የሰላም ስምነት ንግግር ለማድረግ ጥረት በሚደረግበት ወቅት ሁለቱ ሀገራት ውይይቱን ከባድ የሚያደርጉት ከሆነ አሜሪካ በአሸማጋይነት እንደማትሳተፍ ፕሬዚዳንት ዶናልድ ትራምፕ ገልጸዋል። ለምን የሚለውን በዝርዝር እናያለን። በሌላ በኩል የአሜሪካ ጠቅላይ ፍርድ ቤት የትራምፕ ቬንዙዌላውያንን ከሀገር የማባረር ውሳኔ አግዷል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት የፕሬዚዳንት ትራምፕ አስተዳደር የቬንዙዌላ ወሮበሎችን ቡድን አባላት ናቸው ብሎ የከሳቸውን ሰዎች ከሀገር ማስወጣት እንዲያቆም አዟል። እነዚህና ሌሎች ጉዳዮችን በዝርዝር ናያለን፣ ያለን አብራችሁ ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ በመቶዎች የሚቆጠሩ ወታደሮች ተገደሉም። በሌላ በኩል አገዛዙ በሸዋ ቀጠና ፈጸመው የድሮን ጥቃት በርካታ ሰዎች መገደላቸው ታውቋል። ዛሬም የቀጠለው የድሮን ቅኝት ደግሞ አገዛዙ የሚፈጽማቸው ጥቃቶች አሁንም ነዋሪዎች ላይ ስጋት ናጭረዋል። በጎጃም ቀጠና በሁለት ግንባሮች ብቻ ከመቶ በላይ የአገዛዙ ወታደሮች መገደላቸውን የአማራ ፋኖ በጎጃም አስታውቋል። በትናንትናው ዕለት በሞጣ ቀጠና የፋኖ አመራሩ መንበረ ጌትዬ የተሰዋበት ውጊያ የተደረገ ሲሆን የፋኖ ኃይሎች በወሰዱት የአጸፋ ጥቃት በርካታ ወታደሮች መገደላቸው ታውቋል። በዚህም ውጊያ መቶ በላይ የአገዛዝ ጦር አባላት ሲገደሉ ከነዚህ መካከል 64 መከላከያ፣ 29 ሚኒሻና 6 የአገዛዙ አመራሮች እንዲሁም አራቱ ደግሞ ፖሊሶች መሆናቸውን የአማራ ፋኖ በጎጃም አስታውቋል። በአካባቢው በአገዛዙ ሕገወጥ ስር ላይ የነበሩ ናቸው የተባሉ በርካታ ወጣቶችን በፋኖ ኃይሎች ነጻ ወጥተዋል ተብሏል። በዚህም በሞጣ ሰዴ ቀጠና የነበረው የአገዛዝ ጦር ከፍተኛ ጉዳት አስተናግዶ ምሽጎችን ለመልቀቅ መገደዱን የተሰማው በውጊያው ወታደራዊ መገናኛ ሬዲዮኖች ጨምሮ ከፍተኛ ቁጥር ያለው የጦር መሳሪያ በፋኖ ኃይሎች ማረኩንም የመረጃ ምንጮች ተናግረዋል። በተያያዘም በምስራቅ ጎጃም ዞና አርድና ናውጋ ገደብና ሶማ ቀጠና ለመንቀሳቀስ የሞከረው የአገዛዝ ጦር ከፋኖ ኃይሎች የተከፈተበትን የተጠናከረ ውጊያ ተከትሎ ወደ ደብረ ወርቅ ከተማ መሸሹን የአማራ ፋኖ ጎጃም ጨምሮ አስታውቋል። በተመሳሳይ በትላንትናው እለት በዲማ ጊዮርጊስ፣ አዲስ ዓለም፣ ጎተራና ወይራ የተባሉ አካባቢዎች አገዛዙ በከባድ መሳሪያ በመድፍ ሞርታርና ዙ 23 አግዞ በርካታ ኃይል ውጊያ ከፍቶ ነበረ። በዚህም ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መረሱ የታወቀ ሲሆን ሲሆን በውጊያው ሰማኒያ የአገዛዝ ወታደሮች መገደላቸውን የአማራ ፋኖ አስታውቋል። በዚህ ውጊያም ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ የታወቀ ሲሆን በውጊያው ሰማኒያ የአገዛዝ ወታደሮች መገደላቸውን የአማራ ፋኖ በጎጃም አስታውቋል። ከሰብአዊ ጉዳት በተጨማሪ በርካታ የጦር መሳሪያዎች መማረኩን ልምለው አደረጃጀቱ ያስታወቀው በአካባቢው ከነበረው ውጊያ ጋር ምንም አይነት ተሳትፎ ያልነበራቸውን ህጻን መገደላቸውን የተናገሩት የአካባቢ የመረጃ ምንጫዎች ለአብነት የሚያገዛዝ ጦር በወረዳዋ የትመን የምሪት ቀበሌ አቶ ጤናው አባሱ የተባሉ ግለሰብን በግፍ ይገድሏል ብለዋል። በተያያዘም በምዕራብ ወሎ ቀጠና ወግዲ ወረዳ ትላንት ቀኑ ሙሉ ከባድ ውጊያ ሲደረግ መዋሉ ታውቋል። የአገዛዝ ጦር ከወግዲ ከተማ በመንቀሳቀስ በወረዳው ጎረንጅና ቦረቦር በወደ ተባሉ አካባቢዎች ለመግባት ሲሞከር የፋኑ ኃይሎች ተኩስ ከፍተው ውጊያ የተቀሰቀሰው ብለዋል የመረጃ ምንጮች። በዚህም እስከ ምሽታ 12 ሰዓት ድረስ በዘለቀው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መረሱን ነው የፋኑ የመረጃ ምንጮች ለኢትዮኒስ የተናገሩትም። በሌላ በኩል በሰሜን ሸዋ ዞን ደብረ ብርሃን ከተማ አቅራቢያ ካሲማ ዞ የተባለ አካባቢ አገዛዙ በፈጸመው የድሮን ጥቃት በርካታ ሰዎች መገደላቸው ለማወቅ ተችሏል። ጥቃቱ ትላንት ምሽት የተፈጸመ ሲሆን የጉዳቱን አህዛዊ መረጃ በትክክል ለማወቅ ባይቻልም ከሀያ ላነሱ ሰዎች ግን ሳይሞቱ እንዳልቀረ ነው የኢትዮኒስ የመረጃ ምንጮች የተናገሩት። በተመሳሳይ ከትላንት በስቲያ በምስራቅ ጎጃም ዞን ናርጅና ናውጋ ወረዳ ገደብ ከተማ መቶ ሀያ ሰዎች በላይ ሰዎች በድሮን ጥቃት መሞታቸው መዘግባቸው ይታወሳል። አገዛዙ ዛሬም በተለያዩ የክልሉ አካባቢ ተደጋጋሚ ድሮን ቅኝት እያደረገ መሆኑን በመግለጽ በየትኛውም ሰዓት ጥቃት ሊፈጽም ይችላል በሚል ነዋሪዎች ስጋት ላይ መጣሉ ታውቋል። የትግራይ ክልል ፕሬዝዳንት ሌተራል ጀኔራል ታደሰ ወረደ በአቶ ጌታቸው ረዳ ታግዶ የነበሩ ወታደራዊ አመራሮችን እግድ አንስተዋል። ሌተራል ጀኔራል ታደሰ ወረደ አዲስ ካቢኔ እያዋቀሩ ያሉ ሲሆን ምክትላቸውና የክልሉን የሰላምና ጸጥታ ቢሮ ኃላፊም ሰይመዋል ተብሏል። አቶ ጌታቸው ረዳ በትግራይ ክልል የመጨረሻ ፕሬዝዳንትነት ጊዜያቸው የትግራይ የሰራዊቱ አመራሮች ያሳለፉት ውሳኔ ተከትሎም የተለያዩ አዛዞችን ከስራ ማገዳቸው በሰዓቱ አነጋጋሪ ሆኖ ነበር። በሰዓቱ የሰራዊቱ አመራሮች በዶክተር ደብረ ጽዮን ገብረ ሚካኤል የሚመራውን የህዋት ቅና ና ጊዜ አስተራሩ እንደ አዲስ እንዲደራጅ እንፈልጋለን በሚል ውሳኔ ማሳለፋቸውን ተከትሎ ወታደራዊ አዛዦቹ በአቶ ጌታቸው ረዳ በፖለቲካ ውስጥ አልቃ በመግባትና አንድን ወገን በማገዝ የሚል በደብዳቤ ተጽፎ ታግደው ነበር። አቶ ጌታቸው በሰዓቱ ለጊዜው ታግዳቸዋል በሚል ከስራ ያግዷቸው ብርጋዴል ጀራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ ሌተራል ጀራል ማሾ በየን እና ብርጋዴል ጀራል ምግብ ኃይል ነበሩ። ይህን ተከትሎም የብልጽግናው አገዛዝ የመከላከያ ሰራዊት ብርጋዴል ጀራል ምግብ ኃይል ፋኖን እየመሩ ወጉኝ ማለቱም ይታወሳል። ታዲያ አቶ ጌታቸው ረዳን ተክተው የክልሉ ፕሬዚዳንት ሁኖ የተሾሙት ሌተራል ጀነራል ታደሰ ወረደ እነዚህን ታግደው የነበሩ ወታደራዊ አመራሮችን እግዳቸው ማንሳታቸው ታውቋል። እግዱ የተነሳላቸው አመራሮች ከመጋቢ ስምንት ጀምሮ ስራቸው እንዲመለሱ ታዟል የተባለ ሲሆን በአሁኑ ሰዓትም በክልሉ መንግስት እውቅና ላይ ያለ ስራ ላይ ተመድበው ይገኛሉ ተብሏል። ሌተራል ጀነራል ታደሰ ወረደ በአዲስ መልክ አመራሮችን እየሰየሙ ሲሆን፣ ሌተራል ጀነራል ፊሳ ኪዳኑን የክልሉ ሰላምና ጸጥታ ቢሮ ኃላፊ አድርገው ሽሟልም ነው የተባለው። ህወሓት በነሐሴ 2016 ዓ ም የዶክተር ደብረጽዮን ምክትል በመሆን ለፓርቲው መሪነት የተመረጡት አቶ አማኑኤል አሰፋን ደግሞ የሌተናል ጀነራል ታደሰ ወረደ ምክትል ፕሬዚዳንት ሆነው በጊዜያዊ አስተዳደር ተሹሟል ተብሏል። በተጨማሪም ዶክተር ፍስሃ ጽዮን የመሬት አስተዳደር ተደርገው የተሾሙ ሲሆን፣ ሌሎች ነባር የፓርቲው አመራሮችና የሰራዊቱ አዛዦች በተለያዩ የክልሉ ቢሮ በኃላፊነት ተሰይሟል ተብሏል። የጊዜያዊ አስተዳደሩ ፕሬዚዳንት በአቶ ጌታቸው ረዳ የስልጣን ጊዜ የነበሩ ኃላፊዎችን ጨምሮ አንዳንድ ያስተዳድሩ አደረጃጀቶችን ማጥፋቸውም ተሰምቷል። ሌተናል ጀኔራል ታደሰ ወረደ በዋት ቆማ በአብይ አህመድ ተቀባይነት አግኝቶ ከተሾሙ በኋላ ህዋት አብሯቸው ለመስራት ዝግጅት መሆኑን ማሳወቁ ይታወሳል። ባለፉት ሁለት ሳምንታት ካቢኔ እንደሚያዋቅሩ የሚጠበቅባቸው የነበሩት ሌተናል ጀኔራል ታደሰ ወረደ ዛሬና ከትላንት በስቲያ ጀምሮ የካቢኔ አባሎቻቸውን በደብዳቤ እየሾሙ ሲሆን እስካሁን ድረስ ግን በይፋ በዝርዝር አላቀረቡም። አዲስ ስታንዳርድ መጽሔት ፌዴራል ፖሊስ አዲስ አበባ ወደሚገኘው ቢሮ በመግባት የድርጅቱና የጋዜጠኞች ንብረት እንደወሰደበት አሳወቀም። ጋዜጠኞች ለሰዓታት አፍኖው ወደ ፌዴራል ፖሊስ ወስዶ እንደነበር የታወቀ ሲሆን በተቋሙ ላይ አገዛዙ የፈጸመው ይህ አፈና እንዲቆም ጠይቋል። በትላንትና ሁለት የድርጅቱና የሰራተኞቹ የስራ ንብረቶች የተዘረፉበትና ለሰዓታት ጋዜጠኞች ታገቱበት አዲስ ስታንዳርድ መጽሔት የተለያዩ ማህበራዊ ሚዲያዎች ጋዜጣን ጨምሮም ዜናና ትንታኔዎች እንዲሁም ቃለመጠይቆችን በማቅረብ ይታወቃል። የአገዛዙ የፌዴራል ፖሊስ ጋዜጠኞችን ጭምር በቁጥጥር ስራ ውሎ እንደነበር የገለጠው ድርጅቱ ከሰዓታት በኋላ ግን የታስሩ የድርጅቱ ሰራተኞችና ባልደረቦች እንደተለቀቁ ይፋ አድርጓል። አገዛዙ በዋናነት ሰራተኞች ቢለቅም የፌዴራል ፖሊስ የወሰዳቸው የቢሮና የጋዜጦች ላፕቶፖች፣ ሞባይል ስልኮችና ሀርድ ዲስኮች አልተመለሱም ብሏል። ይህም በስራ ላይ ተጽዕኖ እንደፈጠረና በጋዜጠኞች ደህንነት ላይ ስጋት እንደደቀነበት ያሳወቀ ሲሆን ድርጅቱ ባወጣው መግለጫ ፖሊስ ባካሄደው ብርበራ በግዳጅ ከተወሰዱብን የኤሌክትሮኒክ እቃዎች በተለይም ከስልኮችና ኮምፒውተሮች በጥናት የሚላኩ ማናቸውን መልእክቶች፣ ኢሜሎች እንዲሁም ግንኙነቶች ተቋማችን እንዲሁም ሰራተኞቻችን የማይወክል መሆናቸውን ልታውቁ ይገባል ሲል አንባቢዎችና ለተቋማት አስታውቋል። በተቋማችን ላይ ፖሊስ ብርበራ ካካሄደ በኋላ ባሉት ጊዜያዊ እነዚህ ኮምፒውተሮችና ስልኮች የሚገኙ በጸጥታ ኃይሎች እጅ ስለሆነ በእነዚህ ኮምፒውተሮችና ስልኮች ምንም እየተከናወነ እንደሆነ የተረጋገጠ ነገር ስለሌለ እራሳቸው እንድጠብቁ ብሏል። ሆን ተብሎ ፋሲካ ዋዜማ እንዲያነት ድርጊት በተቋማችን ላይ የተፈጸመው አፋጣኝ ምላሽ እንዳይሰጥና ሰራተኞቻችን ግራ እንዲጋቡ ለማድረግ መሆኑን ተረድቻለሁ ብሏል። አዲስ ስታንዳርድ አገዛዙ በአገር ውስጥ ያሉ ጋዜጠኞችን ሚዲያዎችን በአፈና በማሳደድ በእስርና በግድያም የሚያዋክብ ሲሆን አዲስ ስታንዳርድን ጨምሮ ሌሎች ሚዲያዎች አሁን ላይ ለማጥፋት አገዛዙ እየተንቀሳቀሰ እንደሚገኝ ታውቋል። ሩሲያና ዩክሬን የሰላም ስምምነቱ ከባድ ካደረጉ አሜሪካ እንደማታሸማግል ፕሬዚዳንት ትራምፕ ተናገሩ። በሩሲያና በዩክሬን መካከል ተጨማሪ የሰላም ስምምነት ንግግር ለማድረግ ጥረት በሚደረግበት ወቅት ሁለቱ ሀገራት ውይይቱን ከባድ የሚያደርጉት ከሆነ አሜሪካ በአሸማጋይነት እንደማትሳተፍ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። የሰላም ስምምነት ላይ በአፋጣኝ መደረስ አለበት ይላሉ ትራምፕ። በቀናት ውስጥ በሁለቱ ሀገራት መካከል ስምምነት ላይ የመድረስ ምልክት ካልታየ የአሜሪካ ውይይቱን ጥላ እንደምትወጣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም ተናግረዋል። ለሳምንታት ለሳምንታቱ ወይም ወራት አነታገሳቸውም ሌሎች ትኩረታችን የሚሹ ጉዳዮች አሉብን ብለዋል። ሩሲያ ከሰሞኑ በፈጸመችው ጥቃት ሁለት ሰዎች መገደላቸውና ከመቶ በላይ ሰዎች ደግሞ መጎዳታቸው ተገልጿል። ፕሬዚዳንት ቭላድሚር ፑቲን የሰላም ስምነት ለመድረስ ብዙ ቅድመ ሁኔታዎችን ያስቀምጣሉ። ትራምፕ የሰዎችን ሞት እናስቆማለን፣ ግን ሁለቱም ወገኖች ሂደቱ ከባድ ካደረጉት እናንተ ሞኝ ናችሁ ብለን ራሳችን ከውይይቱ እናገላለን ብለዋል። ትራምፕ በአፋጣኝ የሰላም ስምነት ላይ ይደረሳል ብለው ቢያምኑም እስካሁን ውጤት አልተገኘም። በፓሪስ ከአውሮፓ መሪዎች ጋር ውይይት ሲደረግ ነበር። ማርኮ ሪቢዮ በአፋጣኝ የሰላም ስምነት መደረስ አለበት ያሉት ትራምፕ ስልጣን በያዙ በ24 ሰዓታት ውስጥ ጦርነት እንደሚያስቆም ከዚህ ፊት ተናግረው ነበረ ይህ ቃል አቀባይ ዲሚትሪ ፔስኮቭ እየተደረገ ያለው ድርድር ከባድ ነው፣ ጥቅማችን አስከብረን የሰላም ስምነት ማድረግ ነው የምንፈልገው፣ ለሰላም ስምነት ዝግጁ ነን ይላሉ። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ምክትላቸው ፕሬዚዳንት ጄቪ ቫንስ ከተገናኙ በኋላ ቫንስ ደማፋሳሽ ጦርነት ለማስቆም ተስፋ ይታያል ብለዋል። የዩክሬን ማድናት የኃይል ዘርፍ መሰረተ ልማት እንዲሁም ነዳጅ በዚህ ድርድር ውስጥ ተቀርበዋል ተብሏል። አሜሪካ ከዚህ ቀደም ላደረገችው ወታደራዊ ድጋፍ በምላሹ ዩክሬን ማድናትን ቀርበው አሜሪካ ደግሞ ጦርነቱ እንዲቋጭ ጫና እንደምታደረግ ነው ስምምነት እየተደረገ ያለው። ፕሬዚዳንት ቮሎድሚር ዘለንስኪም በድርድሩ የሰላም ስምምነት ከማድረግ በተጨማሪ የደህንነት ዋስትና እንዲሰጣቸው ይፈልጋሉ። አሜሪካ እስካሁን ለዩክሬን ግልጽ የደህንነት ማስተማመኛ ከመስጠት ተቆጥባለች። አሜሪካ ታዲያ በዩክሬን ኢንቨስት ስታደግ ከሩሲያ የሚሰነዘርባት ጥቃት እንደማይኖር ግን አሜሪካ ትናገራለች። የዩክሬን የመጣኔ ሀብት ሚኒስቴር ዩሊያ ሲያዴንኮም በሁለቱ ሀገራት መካከል የተደረሰው የመጣኔ ሀብት ስምምነት አስታውቀዋል። የማዕድን ስምምነት በቀጣይ ሳምንት እንደሚፈረም ትራምፕ ገልጸዋል። በአውሮፓ ህብረት የዩክሬን ፓርላማ ኮሚቴ መሪ ኢቫና ክላምፑሽ እንደሚሉት ከሆነ ለህዝባቸውና ለሀገራቸው የሚጠቅም ስምምነት እንደሚሆን ተስፋ እናደርጋለን ሲሉ ተደምጠዋል። የዩክሬን የውጭ ጉዳይ ሚኒስትር አንድሬ ሳቢህ የትራምፕ ልዩ ልኡክ ስቴቭ ዊትኮፍና የአሜሪካውን የውጭ ጉዳይ ሚኒስትር ማርኮ ሩቢዮን ካነጋገር በኋላ ፍትሐዊና ዘላቂነት ያለው የሰላም ስምምነት ላይ ለመድረስ አይተናል። የተኩስ አቁም፣ የጋራ ደህንነት ማዕቀፍ የሚካተትበት ይሆናል ሲሉ መናገራቸውን ቢቢሲ ዘግቧል። የአሜሪካ ጠቅላይ ፍርድ ቤት የትራምፕ ቬንዙዌላንን ከሀገር የማባረር ውሳኔን አገደም። የዩናይትድ ስቴትስ ጠቅላይ ፍርድ ቤት የፕሬዚዳንት ትራምፕ አስተዳደር የቬንዙዌላ የወሮበሎች ቡድን አባሎች ናቸው ብሎ የከሳቸውን ሰዎች ከሀገር ማስወጣት እንዲያቆም አዟል። በ18ኛው መቶ ክፍለ ዘመን በጦርነት ጊዜ የወጣ ህግን መሰረት አድርጎ መንግስት በሰሜን ቴክሳስ አስሯቸው የሚገኙ ቬንዙዌላንን ከሀገር ለማባረር ያወጣውን እቅድ በመቃወም የዜጎች ነፃነት ቡድን ነው ክሱን የመሰረተው። ቅዳሜ ዕለት ጠቅላይ ፍርድ ቤቱ ፍርድ ቤቱ ተጨማ ተጨማሪ ትእዛዝ እስኪሰጥ ድረስ ማንኛውም የወንጀል ቡድን አባል ነው ተብሎ የተጠረጠረ እስረኛ ከዩናይትድ ስቴትስ እንዳይወጣ አዟል። ፕሬዚዳንት ዶናልድ ትራምፕ ለዩናይትድ ስቴትስ ፕሬዚዳንት የጠላት ሀገር ተወላጆች ወይም ዜጎች የተለመዱ ሂደቶችን ሳይከተሉ እንዲታሰሩና እንዲባረሩ ለማዘዝ የሚያስችል ስልጣን የሚሰጠውን የ1798 ዓ ምት የውጭ ሀገር ጠላቶች ህግን በመጥቀስ ነበር ቬንዙዌላውያንን እንዲያዙና ከሀገር እንዲባረሩ ያዘዙት። ትራምፕ የቬንዙዌላውን ትሬንድ አራጓይ ወይም ቲዲኤ የተባለው የወሮብላ ቡድን የአሜሪካ ግዛት ላይ ጎራ ፈጽሟል፣ ሞክሯል እና አስፈራርቷል ሲሉ ይከሳሉ። ከ261 ቬንዙዌላውያን ከመያዝያ ጀምሮ አንስቶ አደገኛ ወደሚባለው የኤልሳልቫዶር ግዙፍ እስር ቤት ከተባረሩ 137 በውጭ ሀገር ጠላቶች ሕግ መሰረት ከሀገር የተባረሩ መሆናቸውን አንድ ከፍተኛ የአስተዳደር ባለስልጣናት በአሜሪካ ቢሲ አጋር ለሆነው ለሲቢኤስ ተናግረዋል። ይህንን የፕሬዝዳንቱን ከሀገር የማባረር ውሳኔ በመጋቢት አጋማሽ ላይ የአሜሪካ የስር ፍርድ ቤት ጊዜያዊ እግድ ጥሎበት ነበር። ጠቅላይ ፍርድ ቤት መጀመሪያ ላይ ከሳምንት በፊት ትራምፕ በወር ቡላ ቡድን አባልነት ተጠረጠሩትን ከሀገር ለማባረር የውጭ የጠላቶች ህግ ሊጠቀሙ ይችላሉ ሲል የወሰነ ቢሆንም ነገር ግን የሚባረሩ ሰዎች ውሳኔ በፍርድ ቤት ለመቃወም እድል ሊሰጣቸው ይገባል ብሎ ነበር። የፍትህ አካላት በዚህ ወር መጀመሪያ ላይ በውሳኔያቸው ላይ ማስጠንቂያቸው ምክንያታዊ በሆነ የጊዜ ገደብ ውስጥ መሰጠት አለበት፣ እንዲሁም በትክክለኛው ቦታ ላይ ራሳቸውን የመከላከል እንዲያገኙ በሚያስችል መልኩ መቅረብ አለበት ብሏል። አሁን የወጣውን እግድ ያስወሰነው የአሜሪካ የሲቪል ነጻነቶች ህብረት ክስ በሰሜን ቴክሳስ ለእስር የተዳረጉ ቬንዙዌላውያንን የስፓኒሽ ቋንቋ ብቻ ቢናገሩ ማስጠንቀቂያውን በእንግሊዝኛ ሰጧቸዋል። በቅርቡ እንዳይባረሩና በፌዴራል ፍርድ ቤት ውሳኔ የመቃወም መብት እንዳላቸው አልተነግራቸውም ይላል። ያለ ፍርድ ቤት ጣልቃ ገብነት በመቶዎች የሚቆጠሩ የወንጀለኛ ቡድን አባላት ተብለው የመባረር ውሳኔ የተላለፉባቸው ሰዎች በኤልሳልቫዶር ውስጥ የእድሜ ልክ ስርዓት እንዲቀጡ ሊደረጉ ይችላሉ። የተከሰሱበት የወሮበላ ቡድን አባልነት ስያሜ ወይም ከሀገር መባረራቸውን ለመቃወም የሚያስችል ትክክለኛ እድል አላገኙም፣ ክሱ አመልክቷል። የተባለው የተወደዳችሁና የተከበራችሁ የትዮንስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ያለው